ደጋፉ በእኝና እሱ ነው እንደ ያለ ቤትሽ። የሁለት ሚስት ተከታታይ ሲትኮም ድራማ ስፖንሰሮች ኢትዮ ሳዳት አረቢያን መጅሊስ፣ ዲኤምሲ ሪል ስቴት እና ኢትዮ የመኒ ሄርባል ሜዲስን ናቸው።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 እንዴ፣ እንዴ! ምን ነው ጅብሪል? አይመስልም ልጄ ይመስላል አይደል? ማን ነው ጅብሪል? የኔ ልጅ ነው። ከገጠር ወደ ከተማ ካልሄድኩ ብሎ አስቸግሮ ጠፍቶ የመጣ ልጅ አለኝ። እስካሁን የት እንዳለ አላውቅም። ብዙ ጊዜ ሆነው እዚህ ከተማ መጥቶ ከጠፋብኝ፣ እሱን መስላኝ ነው የደነገጥኩት። ልጄ እስኪ ና ሰላም በለኝ እኔ ምነው ልጅ፣ አንቺ እኮ በፊት ደውለሽ ያገባሁት ባሌ ጅብሪል ይመስላል ብለሽኝ ነበር። እንደ አፉ በኝና እሱ ነው እንደ ባለቤትሽ። እሱ አይደለም፣ እሱ የእሷ ባለቤት ነው ጋሼ። ጥሩ ሰው ጋር ነው የሚኖረው ያልኩ እነሱን ነው። መረሃባ ልጅ፣ አላህ ይባርካቸው። አሚን አሚን ነው ጋሼ። በቃ አረፍ ይበሉ። እንዴት ነው ታዲያ? አሁን ነኢማኮ እንዳመሞት ነግራል ነበር። ማናልሽኝ ልጅ እኔ ነግሬያቸው ነበር እንዳመሞት አጎቴ። አዎ ልጅ ትንሽ ጫን ብሎኝ ነበረ። ለዚህም እኮ ነው ወደ ከተማው መምጣት። አዎ ሁሉንም እሷ ነግራል ነው። አሁን እንዴት ኖት? አልሐምዱሊላ ምንም አለል። አልፎ አልፎ ህመሙ እየመጣ ትንሽ ያስቸግረኛል እንጂ አብሹር። እንግዲህ አሁን ያው ከተማ ስለመጡ ጥሩ ሐኪም ቤት ሄደው ይሻሉታል። ኢንሻአላህ እናንተንም አስቸገር ናችሁ። አረምን ያስቸግሩናል። ይህ እኮ ቤቶት ነው። ምንም አያስቡ። እንግዲህ አላህ እኔን ተከትሎ የሚመጣን ጥሩ ርዝቅ። ጀባ ይበላችሁ። በዚህ ዘመን እንኳን ከተማ ገጠር ውስጥም ደግ ማግኘት ከባድ ሆኗል። ዘመኑ የመጨካከን ከሆነ ቆየ። እውነት ነው። አላህ እንግዲህ ደጉን ዘመን ያምጣልን። አሚን እሱን ማለት ነው የሚያሻው። እንግዲህ እና ገጠሩ እንዴት ነው? አልሀምዱሊላህ ማለት ይሻላል እንጂ ገጠሩማ እንደ ድሮ አይደለም። አዎ፣ የከተማም ኑሮ እኮ ከዛ አይተናነስም። ቅድም እንዳልከው ደጉን ዘመን ያምጣልን ማለት ነው የሚሻለው። ምን ነው አመሞት እንዴ? አይ ልጅ አላመመኝም። እንደው ትኩር ብዬ ልጅ ሳያት እናቷን ማለትም የኔን ታናሽ አስታውሳኝ ነው እንደው መውለድ ደጉ፣ ለካ የወለደ ነው ሞትን የሚያሸንፈው። እንደው እኮ ነገረ ስራዋ ሁሉ ቁርጥ እናቷ። ይኸው እህቴን አስታወሰችኝ እኮ። አብሽሩ እንግዲህ። አላህ የጀነት ያርጋት። ምን ይባላል እንደው። ልጆቼ፣ እናንተስ ልጆች አልወለዳችሁም? አልወለድ ነው ምን ነው ልጆቼ፣ በሰላም ያው አላህ ሲለው ይሆናል። በእኛ ፍቃድ አይደለም እኮ። ቢሆንም ሰበብ እየደረሱ ነው እንጂ አላህን መጠየቅ ልጆቼ ልጅ ሲመጣ አብሮ የራሱን ርዝቅ ይዞ ነው የሚመጣው። ቅድም እንዳልኳችሁ ነው ደግሞ ሞትን የምናሸነፈው በመውለድ ነው። እንግዲህ ጋሻ ያው ዱያ ያድርጉልን። እንግዲህ አጎታችን ከነማጋ ሐኪም ቤት ይሄዳሉ። ጥሩ የሚባለውን ሐኪም ቤት ስለጠቆምኳ እንኳ ትዛ ትወስዳችኋለች። አብሽሩ። እንግዲህ እኛም መሄድ ነበረ አፉ በሉ። ሰሞኑን ትንሽ ስራ ቢዚ አድርጎ ነው እረምን በወጣችሁ፣ አብሽሩ። የከተማ ኑሮ ባልኖርበትም አውቀዋለሁ እኮ። ግድ የለም ከልጄ ጋር ደርሰን እንመጣለን። በቃ ችግር ካለ ትደውሉና ከሁለት አንዳችን እንመጣለን። አው ምንም ችግር ካለ ይደውሉ ነው። አላህ ሀይሩን ያሰማን። እንግዲህ አሚን አሚን። በቃ በሉ ተነሱ፣ ስራ እንዳይረፍድባችሁ። እሺ አጎቴ፣ ተዘጋጀህ? በል በቃ ቶሎ ደርሰን እንምጣና ብዙ ስራ ስላለብኝ። እንደው ልጄ ግራ ገብቶኝ እኮ ማታ በአይኔ እንቅልፍ አልዞራለ። እንዴ ምን ነው አጎቴ አመመህ እንዴ? ታዲያ ለምን ለሊት አልቀሰቀስከኝ? እረ ደህና ነበርኩ። ታዲያ ለምን እንቅልፍ አልወሰደህም? ተጨንቄ ነዋ? ምን ነው ምን የሚያስጨንቅ ነገር ተፈጠረ አጎቴ? ያንቺ ነገር ነው ያስጨነቀኝ። እንደው ማታ ብቻችን እናወራለን ስላልሽኝ ነው እንጂ ተጨንቄ ነው ያደርኩት። እሱ ነው እንዲህ ያስጨነቀ ያናል? የሚያስጨንቅ ጉዳይ እኮ አይደለም አሁን ቶሎ ሐኪም ቤት ደርሰን እንምጣ። በቃ ስንመለስ ሁሉን ማጫውታለሁ። እሺ ከሐኪም ቤቱ በፊት የአንቺ ነገር ይቀድማል። ከአንተ ከጤና በፊት ምንም ነገር አይቀድምም። አንኩ በቃ ተንስ፣ መንገዱም ስለሚዘጋጋ ቶሎ ደርሰን እንምጣ። ተንስ። እሺ እንግዲህ ካልሽ ልጄ ይቅርታ እንዴት አናግረኛለህ? እሺ፣ እሺ። ለቤቴ መጅልስ ማሰራት ፈልጌ ነበር የመጣሁት። ምን አልከኝ? መጅልስ ፈልጌ ነበር የመጣሁት። ተሳስታለህ። የክፍለ ከተማ መጅልስ ቢሮ ከሆነ ታች ሁለተኛው ፎቅ ላይ ነው። የሰማኸኝ አልመሰለኝም ወንድሜ። ስልኩን ስታ፣ እንዴት አናግረኛለህ? ሰማሁህ እኮ ወንድሜ። ተ የመጅልሱን ቢሮ ከፈለክ እታች ነው አልኩህ። አሁን እኔ ምን የመጅልስ አመራር ይመስላል? አልሰማኸኝም እኮ ወንድሜ፣ ለቤቴ አረብያን መጅልስ ማሰራት ፈልጌ ነው የመጣሁት። ያው ነው። እነሱም ቢሮ ሄደህ እኮ ለቤት አረቢያን መጅሊስ ነው የፈለኩት ብለህ ብጠይቃቸው ላንተ መቀመጫ አያጡም ይሰጡሃል። ምን ያው ተቀምጦበት አይደል እንደሚውሉት። ምን አልከኝ? እሺ ምን አይነት አረቢያን መጅሊስ ነው የፈለግከው? እስኪ እዚህ ጋር ካሉት ምረጥና ቤት ሄደን ለክተን እንሰራልሃለን። እኮ የሚያስመርጠኝ ሰው የለማ። እሺ ትንሽ ጠብቀኝ፣ እኔ ራሴ አማርጠሃለሁ። እስከ እዛ ቁጭ በል እስኪ እጩክላለሁ። ሌላ ስራ አለብኝ እኮ ወይስ እያሾፍከብኝ ነው? ምን ስራ እንዳለው ስራ አለኝ ትላለህ ስራ ቢኖርህ ኖሮማ አረቢያን መጅሊስ ለመግዛት ባልመጣህ ነበር። ማለት የእኔ ወንድም፣ እንተዋወቃለን ለመቀመጥ ካልሆነ መጅሊስ ምን ይሰራልህ ብዬ እኮ ነው። አየን እኮ መጅሊስ ላይ የተቀመጠ ሁሉ ስራ እንደማይሰራ ማለት። ብሬን አውጥቼ መጅሊስ ሊገዛ ነው የመጣሁት እኮ ካንተ ጋር አፌን ልከፍት አይደለም። ሰማህ እንዴ? አዎ፣ ተረጋጋ እንጂ ወንድሜ። ሰምቻለሁ። አዎ፣ ሰው እንዳይሰማ ተረጋጋ። የልብህን ከተናገርከ በኋላ የምን ተረጋጋ ነው? ባለጌ። ይቅርታ አድርግልኝ፣ እኔ ከቀልቤ ስላልሆንኩ እኮ ነው ምንም ይቅርታ የሚባል ነገር የለም፣ ባለጌ። ኧረ እባክህ ተወኝ። የሱቁን ባለቤት ጥሪ። የሱቁ ባለቤት ምንድን ነው? እሷ ናት። የማንንም ባለጌ ስራ ቦታ እየቀጠራችሁ እኛ ልንገዛ በመጣን ለምንድን ነው የምንሰደበው? ይቅርታ ወንድሜ፣ ጥፋቱ የእኔ ነው። አሁን የምትፈልገው ነገር ንገረኝ። ከአንተ ጋር በኋላ እናወራ። ንገረኝ ወንድም ከዚህ አይነት ሱቅ ምንም ብፈልግ አልገዛ። መጀመሪያ ሰራተኞችን ስራ ጠሲሽ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ኢትዮመኒ የባህል ሕክምና ማዕከል የዚህ ፕሮግራም ስፖንሰር በመሆኑ በጣም ደስተኛ ነን። በዚህ በኢትዮ የመን የባህል ሕክምና ማዕከል ላይ የሚሰጡ የተለያዩ የህክምና አገልግሎቶች አሉ። ከነሱ ውስጥም የውስጥ ደዌ ፕሮብሌሞች ጋር በተያዘ የጉበት ቫይረስ ጋር ተያይዞ፣ የስኳር በሽታ ጋር ተያይዞ፣ ከደም ግፊት ጋር ተያይዞ እንዲሁም ደግሞ ይሄ ከሚጥል ወይም ኤፒሌፕሲ ጋር ተያይዞ የምንሰጣቸው አገልግሎቶች ከፍተኛውን ቦታ ይይዛሉ። በተለይ ከስንፈተ ወሲብ ጋር ተያይዞ ወሊድን ከልክሎ ለሌላም ችግር የዳረጋቸው ብዙ እህት ወንድሞቻችን አሉ። ስለዚህ በዚህ ችግር የተቸገራችሁ ካላችሁ አድራሻችን አዲስ አበባ አለም ባንክ ሜዳ መስጂድ አጠገብ ነው። ስልክ ቁጥራችንም 0911 36593 እንዲሁም 0982 1777 86 ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሱብሃንአላህ፣ እንደው የሰው ልጅ ስራ እኮ ይገርማል። ምን ነው አጎቴ? እንደው ሐኪም ቤት ዶክተሩን ልመርምርህ ብሎ ያላደረገኝን ነገር አትጠይቅኝ። አንዴ የሆነ መብራት ላይ ተኛ ይለኛል። አንዴ የሆነ ብረት ነገር ልቤ ላይ ደቅኖ በጀሮ ላይ ሊያዳምጥ ይሞክራል። አንዴ ማንኪያ የምትመስል ነገር አፌ ላይ ከቶ ጉሮሮ ይናያል። እንደው ካሁን ካሁን ምን ሊያጎርሰኝ ነው እያልኩ ስጨንቅ ነበር። አያጉቴ ያው ሙሉ ምርመራ የሚደረገው እኮ እንደዚህ ነው። አረ ተይኝ። እዚህ ዝም ቢሏቸው እኮ ሰውን ከሞት ካላስነሳል ማለታቸው አይቀር። ያው ይህ እኮ ገጠር ስለሌለ ነው ብርቅ የሆነብህና የተገረምከው። ኧረ የገጠሩ ስንይም አይደለም እንዴ እንዴት ሰው አመመው፣ ሰው ውስጥ መቼ ይገባሉ? እንደው የሆነ የደበቅኩት ነገር ያለ ይመስል እኮ ከጭንቅላቴ እስከ እግር ጥፍሬ ሲፈትሹ ነው የዋሉት። ቆይ ገጠርስ፣ ገጠርማ ሰው ካመመው ጤና አዳሙን ነጭ ሽንኩርቱን ተደማ ከሰው ተቀጥቅጦ ይሰጣል እንጂ እንዲህ ልትሸጥ እንዳለች በግ ቀኑን ሙሉ ሲፈተሽ አይውልም። አጎቴ፣ በጣም አሳከኝኩ ለከነስ ተጫዋች ነህልኛል አንተ ሰውየው፣ ምን ብለህ ነው? አረ እኔ ምን እለዋለሁ፣ ጤነኛማ አይመስልኝም። አንተ ነህ እንጂ ጤነኛ ያልሁ። እኮ ጭራሽ ስራ ትሰራለህ ብዬ ባመጣህ ቤቱን የድብድብ ቤት አርገ ጠብቀኛለህ። ወይኔ ጀማል፣ አንቺ ባትመጪ ኑሮ እኮ ዛሬ በእጅ ሰበብ ሆኖ ነበር እኮ ቀረ። እባክህ ጭራሽ ትፎክርልኛለህ። ቆይ ቤት እንድትዘጋ ነው እንድምትፈልገው? ሀሳብህ ምንድን ነው? እንዲ እኔ ቆይ ምን አደረግኩኝ? መጣ በስርዓቱ ገዢ ይመስሉኝ አስተናገድኩት። እሱ ደግሞ የሚስቱን አልያም የሌላ ሰው ብስጭት ለመወጣት ነገር ነገር ሲለው በል በል፣ እዚህ ነገር አንሸጥም፣ ውጣ ስለው ተያያዘኝ። እኔ ምን እንደ ወንድ ልጅ ተያያዝኩ እኔ። ሱቅ ስገባ ግን ያየሁት እሱ ይዞ እንጂ አንተ ይዘኸው አይደለም ያ አለ። አረለ አንቺ ስትመጪ እኮ እንዳደነግጭ ብዬ ነው እንጂ ይዤዋለሁ። በጣም ነበረ ጥቅ ልጋር ጋ ያዝኩ። ደግሞ እዚህ የሆነ ነገር ቢፈጠር ተጎጂው እኛ እንጂ እሱ አይደለም። ለዛ እኮ ነው ዝም ያልኩት። ደግሞ ወንድ ልጅ መገናኛው አይታወቅ፣ አንድ ቀን አገኘዋል። የዛኔ አፈር ከድሜ ነው የማበላው። የዛኔ ጀማል ብለሽ አትጥሪ። በል በል እንዳሁንም እንኳን ጮክ የማልደርስል ቦታ ላይ ከሰው ጋር ተያያዝና ሬሳን አንጥተው ለኔ እንዳልገባ ሰማይ በልበቃ አሁን መፎከሩ ተውና፣ ታች ያሉትን መጋዘን ሂደያቸው ተነስ። ቆይ ቆይ፣ ደሞ ረብሻ ፍጠር አሉ። አልሐምዱሊላህ፣ እንዴት ነህ? አንተስ? እኔ ደህና ነኝ። አጎትሽን እኮ ዛሬ ነው ማያቸው ታው ሰሞኑን ከገጠር ላይ ሕክምና የምታወለው እኔ ምን ለኮት ባል። ኧረ ጠላትህን፣ ትንሽ ህመም ቢጤ አሞኝ ነበር። አሁን ሐኪም ቤት ሄጄ ይመጥቻለሁ። አልሐምዱሊላህ እኛ ምን ተባሉ? ውጤት ለነገ ተብለናል። አይዞት እንግዲህ አላህ ፈያርጎት። አሜን አሜን። አዎ ደግሞ ጎን ለጎን ይህን ሕክምና እየተከታተሉ የፋቲሃዋ ባህላዊ መድኃኒት ይሞክሩበት። እሱ በጣም ጥሩ ነው። አይዞት፣ እኔን እሺ። ኧረ ጠላትህን፣ ልጄ አብሽሩ። የፋቲያዋ ከሆነ እኔ ከመስጂድ የእጄ አስቀልቼ ቤት እየሉት ትመጣ ነው። እሺ ልጄ፣ ምን ፈልጋችሁ ነው? ምን ልስጣችሁ? ምን እንዳለ አለ። ለእሳቸው ነው፣ ይኸው ዛሬ እኔ ነኝ የምጋብዛቸው። ኧረ አይሆንም ልጄ፣ አላህ ይስጥልኝ። ሌላ ጊዜ ይሻላል። ሰው ነው የሆንን እኮ። ውይ እንደባተኝ ነው። ኧረ አይደለም፣ እንደው ስራን ስለሆነ እንዳትጎዳ ብዬ ነው። እኮ እሺ ብለው ተቀበዩኛ። ከዚህ በኋላ እኮ ለኔም አጎቴ ነው። አላህ የተሻለውን ሪዝቅ ይስጥ። አሚን። አጎት እንዲህ ዱዓ ሲያደርግ ነው ደስ የሚለው። እሺ፣ እሺ፣ ልጄ። እሺ ቤት መጥቼ ጠይቆታለሁ። ያልኳችሁንም ፋቲሃዋን ይዤ እመጣለሁ። እሺ፣ እሺ፣ ልጄ እሺ ነው ጀሜ፣ ወንድሜ። አቤት። እንደው አቤት ይበልልሀል አይደል? የት ነህ? ምነው? በሰላም በጣም ፈልጌ ነው፣ በአስቸኳይ። ስራ ቦታ ነኝ። አሁን በስልክ የምትነግረኝ ከሆነ ንገረኝ። ኧረ በስልክ የሚነገር አይደለም። በኋላ ከስራ ስትመጣ በዚህ በሱቅ እናና እናወራለን። እሺ ጀሜ። አቤት። አደራህን። እሺ እና አጎቴ ቤቴም ከፈረሰ በኋላ ያው ብቻዬን ቀረሁ። በኋላም ደግሞ ሁለተኛ ሚስቱ አድርጎ እንዳገባኝ ሰማው። እናም ቤቴ ሲፈርስ የመጀመሪያ ሚስቱ ጋር አፈላልጌ ከሄድኩ ነው ብሎ መሰለኝ አድራሻውን አጠፋ። ይሄው እኔም እዚህ ተቀጥሬ እየሰራው ነው። ይሄው ነው አጎቴ። እኔን እኔን እኔን አጎትሽን እኔ ልንከራተት? ወይኔ! ይሄ ሌባ ሰው የላትም ብሎ ነው አይደለ እንደዚህ ያደረገሽ። ወይኔ! ይሄ አሁን ያው ሁሉ ነገር አልፎ ይሄው በሰላም እየኖርኩ እኮ ነው እንዴ ባትኖሪስ? እነዚህን መልካም ሰዎች ባታገኝስ? ምደላው ተሻል ነበር። ግድ የለም ሰው የላትም ብሎ ነው ለእንደት የሚያደርግሽ። ግድ የለም አሁን ያለበትን አድራሻ አታውቂም? ያው ፈልግ። አላውቅም ከዚህ በኋላ ምን ይሰራልኛል? ትቼዋለሁ። አንቺ ብትታዩ እኔ አልተው። እኔ ያለበትን ፈልግ። ጉድ ካላረግኩት ወንድ አይደለውም። አላወቀኝማ አሁን አልፈራተበሳ ጫልኩ እኮ አጎቴ። የባሰ ያማል ይመመኛ ከዚህ በላይ ህመም አለ። አንድ የእህቴን አደራ የማንም ሌባ መጫወቻ አድርጎ የክፉ ቀን ሲመጣ ጥሏት ከመሄድ በላይ ሞት አለ? ቆይ ይሄንን ባለጌ ሳልሰራለትማ ገጠር የሚባለውን ሀገሬን አልረግጥም። ግድ የለም ቆይ። አራጎቴ ምን እየሆንክ ነው? በቃ ይዋስ እንድጨነቃ ታድርገኝ እንጂ። ለመሆኑ ስልክ ቁጥሩ ወይም ፎቶ ይኖርሻል? ለምን? ላገኘው እፈልጋለሁ አልኩሽ እኮ አጎቴ፣ ሁሉም ነገር አልፎ አላልኩ እኮ እኔ ተጎጃ አረፊ ተቀምጭ ይል እንዴ እኔ እያሉ ለምንድን ነው አንተ እንደዚህ የምትሆኑ? የእናትሽ ሻደራ ነው አንድ የሚያደርገኝ። የት ገባሽ የት ደረስሽ ቤ ሳልጠይቅሽ፣ ዝም ብዬ በራሴ ሀጃ ገጠር መቀመጤ ሳያንስ እንዲህ ስትሆኝ አይቼ ዝም ብል የባሰ ጸጸት ያባብሰዋል እንጂ አይሻለኝም። ስለዚህ ላገኘው እፈልጋለሁ። እሺ በቃ አሁን የሰዎቹ መምጫ ስለደረሰ የባሰ ሌላ ነገር ነው የሚመስለው። በቃ ተረጋጋ አጎቴ። ይህም ሰላ ከአንድ ከአንቺ ከእህቴ ልጅ በላይ